ሌላው ሶስተኛ በሶስተኛ ደረጃ ዘራችሁ ፊውቸራችሁ ነው፣ የወደፊት ህይወታችሁ ነው። ወደንም ጠላንም ዘርን ማዝራትም ማጨድም በዚህ ምድር ላይ ካለ ፊውቸራችሁን ዲተርሚን የሚያደርግ ነገር ነው። ዘራችሁ የነገ ማንነታችሁ ራሳችሁን የምታገኙበት ስፍራ ነው። ነገ ከዓመት በኋላ ከዓመት በኋላ ከሰሳ ከአርባ ዓመት በኋላ ራሳችሁ ሆናችሁ ምን የምትገኙበት ነገር ነው ሲዳችሁ። ስለዚህ ዛሬ መታየት ዛሬ ሪኮግኒሽን ማግኘት ይፈልጋል። ያዘር መክበብ 116 ላይ ወይም ይህ ይላል ወይም ያ ማናቸው እንዲበቀል ወይም ሁለቱ መልካም እንዲሆኑ አታውቅምና ይላል፣ በማለዳ ዘርህን ዝራ በማታ ምጀህን አትተው። ይበቅላል የሆነ ጊዜ። ነገ ላይ ፊውቸርህን ይሰራዋል። ዛሬ ላይ ፕላንት ያደረግከው ነገር አላቅም። ዛሬ እዚህ ስፍራ ላይ የምታገለግሉ ሰዎች እግዚአብሔር የዛሬ ስንት ዓመት የሆነ ቦታ ላይ ደግሞ ይፈልጋቸዋል። ትልቅ ቦታ ላይ ትልቅ ኔሽንን ኢንፍሉዌንስ ስታደርጉ ዛሬ እዚህ ስፍራ ላይ ነው ያላችሁ፣ ነገ ግን በትልቅ ግሎባል የሆነ ፕላትፎርም ላይ የሚገልጣችሁ ሰዎች አላችሁ። መቼ እንደሚበቅል አታውቁትም? ዛሬ የምትዘሩት ዘር መቼ እንዴት እንደሚበቅል አታውቁትም። ምክንያቱም የጊዜ ቀመር ሁሉ ባለቤት ማን ነው? እግዚአብሔር ነው። አንተ ማድረግ ያለብህን ብቻ እያደረግክ ማለፍ ነው የሚጠበቅብህ። የጊዜ ካልኩሌሽን ውስጥ አትጉ። ካልኩሌሽኑን እግዚአብሔር ይሰርባል ሂዝ ኦን ታይም ቴብል። ግን ዛሬ የምትዘረው ዘር ፊውቸርህን ዲተርማይን ስለሚያደርግ ስለሚወስነው በጥንቃቄ ልታየው ይገባል ዘርህን። ዮሴፍ ያለመው ፊውቸሩን ነው። እግዚአብሔር ህልምን ሲሰጠው ዮሴፍ ገዢ ሆኖ ነው ያየው። በቃ ፊውቸሩን አየ። የዛሬ አስራ ምናምን አመት፣ በቃ ያ እንደሚሆን ዮሴፍ አለመ። ያ ዘሩ ነው ለዮሴፍ። በዘር ውስጥ ግን በዛ ህልም ውስጥ ግን በዮሴፍ ህልም ውስጥ ፊውቸሩ ነበረ። ዛሬ እግዚአብሔር የሰጣችሁ ህልም ዛሬ የሰጣችሁ ቪዥን የነገ ማንነታችሁን ይወስናል። ስለዚህ እንደ ተራ ነገር እንዳታዩት። አንዳንዴ ትምህርት ቤት አካባቢ ላይ ምን መሆን ትፈልጋለህ ማሙሼ፣ ምን መሆን ትፈልጋለህ ሚሚ፣ ምን መሆን ትፈልጋለህ ሲባሉ ቀላል ነገር አይደለም። በማወቅም ባለማወቅም ልጆች እንዲህ መሆን እፈልጋለሁ፣ ፓይለት መሆን እፈልጋለሁ፣ ፖሊስ ኦፊሰር መሆን እፈልጋለሁ፣ እንዲህ መሆን እፈልጋለሁ ይለ ሆኒ ብለው ነው አት ኤርሊ ኤጅ እንደዚህ አይነት ልምምድ ውስጥ የሚያስገቧቸው ልጆችን ምክንያቱም ዛሬ ዛሬ መሆን የፈለጉትን የተመኙትን ነገር ውስጣቸው የያዙትን ነገር ነገ ይሆኑታል፣ በሂደት ይሆኑታል። ስለዚህ አርሊ ነው የሚጀምረው የዘር ህይወት አርሊ ነው የሚጀምረው እና ሪኮግኒሽን ይፈልጋል